በዛሬ ቪዲዮአችን ላይ የምናየው አብይ እያዘጋጀው ፋይቭ ሚሊዮን ኮደር የተባለውን እድል ነው የምንሞክረው ማለት ነው። ይሄኛውን ደግሞ ምንድነው ነው ካላችሁ ኮርስ ነው ማለት ነው። ያንን ኮርስ ገብተን ኦንላይን እንወስዳለን ማለት ነው። ስለዚህ በአንድ ቀን የምትጨርሱ ኮርስ አይደለም። ስለዚህ ኮደር ማለት እንደምታውቁት ዌብሳይት ዲዛይን የሚያደርግ አፕሊኬሽን ዲዛይን የሚያደርግ ስለዚህ ስለ እሱ ኮርስ አምስት ሚሊዮን እድል ተሰጥቷል ማለት ነው፣ ለአምስት ሚሊዮን ሰዎች። ስለዚህ እሱን ገብተን ዛሬ እንመዘገባለን ማለት ነው። እንዴት እንደምትመዘገቡ ከአካውንት አከፋፈት ጀምሮ እስከ መጨረሻው እንዴት ትምህርቱን እንደምትማረው አሳያችኋለሁ ማለት ነው። ቪዲዮ እንደሚመቻችሁ ስለማልጠራጠር ቪዲዮ ላይክ እያደረጋችሁ ቻናላችንን ደግሞ ሰብስክራይብ በማድረግ ወደ ቪዲዮ እንሄዳለን ማለት ነው። ሌስጎ እሺ፣ ለመክፈት የሚያስፈልገን መጀመሪያ ያላችሁ አንድ ብሮዘር ላይ ትገባላችሁ ማለት ነው። እኔ ክሮም ብሮዘር ስለሚመቸኝ ወደ ክሮም ብሮዘር ገብቻለሁ ማለት ነው። ከዛም በኋላ ኢትዮ ኮደርስ ዶት ኢትዮ ኮም ብላችሁ ትጽፋላችሁ ማለት ነው። ኢትዮ ኮደርስ ዶት ኮም ኢትዮ ኮደርስ ዶት ኢቲ ብላችሁ ትጽፋላችሁ። ከዛ ከመጣላችሁ በኋላ እንዲህ ትነኩታላችሁ። ከዛም በኋላ ኢትዮ ኮደርስ ምናምን ብሎ የመጀመሪያ ላይ የሚያመጣላችኋል ለማለት ማለት ነው። አንድ ጊዜ እሱን ክሊክ አድርጋችሁ ትገባላችሁ። ከገባችሁ በኋላ እዚህ ጋር እንደምታዩት ሆም ምናምን ብሎ ያመጣላችኋል። ስለዚህ አንዳንድ ነገሮችን ልንገራችሁ ማለት ነው። ዛሬ የምናስጀምረው የአምስት ሚሊዮን ኮደርስ ኢኒሽቲቭ ከጥቂት ወራት በፊት ከተወደዱ እና የኢትዮጵያ ወዳጅ ከሆኑ ሼክ መሐመድ ቢን ዛይድ ጋር በኢትዮጵያ በነበራቸው ጉብኝት ከተስማማንባቸው ኤሪያዎች አንዱ የነበረ ሲሆን ላለፉት ጥቂት ወራት በርካታ ንግግሮች እና ስራዎች ሲሰሩ ቆይተዋል። ለአምስት ሚሊዮን ሰዎች ነው ይሄ እድል የተሰጠው። ስለዚህ ሳያመልጣችሁ መመዝገብ ይኖርባችኋል ማለት ነው። እንደምታዩት እዚህ ጋር ፋይቭ ሚሊዮን ኢትዮጵያን ኮደርስ ነው የተዘጋጀው ማለት፣ ይሄ የፌዴራል ዲሞክራቲክ ሪፐብሊክ ኢትዮጵያ ወይም ምክር ቤት የስራ ክህሎት ሚኒስቴርና የኢኖቬሽን ቴክኖሎጂ ሚኒስቴር ሶስቱ አንድ ላይ በመሆን ይህንን እድል ለወጣቶች አስተላልፈዋል ማለት ነው። ብዙ ወጣቶች በስራ ያለ ስራ ቤታቸው እየተቀመጡ ነው በሚል ምክንያት ነው ማለት ነው። ስለዚህ እናንተ ለመመዝገብ የሚጠበቅባችሁ እጅ ከላይ ያለችን ኮርስ ምትሏን አንድ ጊዜ ትነካውታላችሁ ማለት ነው። ከዛም በኋላ ኮርስ ወደሚለው ከገባችሁ በኋላ ዌልካም ቱ ዘ ኮርስ ይላቸዋል ማለት ነው። ከዛም በኋላ እዚህ ጋር ሶስት አይነት አራት አይነት እንትኖችን ያማርጣችኋል ማለት ነው፣ የኮርስ አይነቶችን። ስለዚህ እናንተ ከአራቱ አንዱ መምረጥ ትችላላችሁ ማለት ነው። አንድሮይድ ዲቨሎፕመንት ይላል የመጀመሪያው ማለት ነው። ከዛም በኋላ ሁለተኛው ደግሞ ዳታ ሳይንስ ፋንዳሜንታል የሚል አለ። ከዛ ፕሮግራሚንግ ፋንዳሜንታል እና አርቲፊሻል ኢንተለጀንስ ፋንዳሜንታል የሚል ነገር አለ ማለት ነው። ስለዚህ እናንተ ከዚህ ውስጥ አንዱን ትመርጣላችሁ። እኔ አዲሱ አሁን የመጣውን አርቲፊሻል ኢንተልጀንት ፋንዳሜንታል የሚለውን ማለት ነው እፈልገዋለሁ። ስለዚህ እሱ ነው መማር የፈለግኩት። እቺ ከታች ላይ እንደመታየት እዚህ ጋር የሆነች ነገር አለች ማለት ነው። ኢንሮል የምትል ነገር አለች። በቃ እናንተ እንደፈለጋችሁ አርጋችሁም በቡ አንቡት። ኢንሮል የምትለዋ እና አንድ ጊዜ ክሊክ አርጋችሁ ትገባላችሁ ማለት ነው። ከዛም በኋላ ከገባችሁ በኋላ እንደዚህ ያመጣላችኋል። እንደምታዩት አዲስ ፔጅ ላይ እንደዚህ አምጥቶ ያመጣላችኋል ማለት ነው። ዌልካም ቱ አርቴፊሻል ኢንተሊጀንት ፋንዳሜንታል የሚል ነገር አለ ማለት ነው። ስለዚህ ሎጊን ቱ ኮንቲኒው የምትል ነገር አለች ማለት ነው። እሷን አንድ ጊዜ ትነኳት አላችሁ። ከዛም በኋላ ወደ አዲስ ፔጅ ይዟችሁ ይሄዳል ማለት ነው። ስለዚህ ከዛም በኋላ እዚህ ጋር እንደምታዩት እዚኛው ዳር ላይ ምን የምትል ነገር አለች? ሳይን አፕ የምትል ነገር አለች። እሷን ሳይን አፕ የምትሏን አንድ ጊዜ ትነኳት አላችሁ። ከዛም በኋላ ኢሜይል አድሬስ ይጠይቃችኋል። ይሄንን ኢሜይል አድሬሳችሁ እናንተ ትሞሉበት አላችሁ ማለት ነው። ኢሜይል አድሬስ ስለሞላችሁበት ከዚህ በፊት ያመጣል አልኛል ማለት ነው ኢሜል አድሬስ ሞሪስ ቼፐስ ከዛ ሳይን አፕ እለዋለሁ ማለት ነው። ከዛም በኋላ ዊ ሴንት ዩር አን ኢሜይልስ ቬሪፍኬሽን አካውንት ይለኛል ማለት ነው። ስለዚህ አሁን ወደ ኢሜል ግባና ቬሪፍኬሽን ነገር ተልኮልሃል ነው ያለኛል ማለት ነው። ስለዚህ አሁን ቀጥታ ወደ ኢሜል ገባና ቬሪፊኬሽኑን አገኘዋል ማለት ነው። ከዛም በኋላ በሱ ቬሪፊኬሽኑ ነው ቼክ ማድረጉ ማለት ነው። ወደ ኢሜይላችን ገብተናል እንደምታየት፣ ዩዴንሲ አይ ቲንክ ዩዴንሲ ነው የሚለው እንደዛ ነገር እንደዛ ቬሪፊኬሽን ኢሜይል ኦን ዩዴንሲ የሚል ነገር አለ ማለት ነው። ከዛ ቬሪፋይ ኢሜል አድሬስ የምትል ነገር አለች። እሷን አንድ ጊዜ እነካታለሁ ማለት ነው። ከዛም በኋላ ወደዚህ አይነት ፔጅ ወስደኛል። ከዛ ስማችሁንና ላስት ኔማችሁን ሙሉ ይላቸዋል። እኔ የራሴን ሞልቻለሁ፣ እናንተም የራሳችሁን መሙላታችሁን እንዳትረሱ ማለት ነው። ትክክለኛ ስማችሁ ነው በነገራችሁ ላይ እዚህ ላይ ምታስገቡት ማለት ነው፣ ትክክለኛ ስማችሁ መሆን አለበት። ምናልባት ወደፊት ሰርቲፊኬት ከሰጧችሁ ሰርቲፊኬት ይሰጣችኋል በነገራችን ላይ። ስለዚህ ሰርቲፊኬት ሲሰጣችሁ የግድ ስለሚያስፈልጋችሁ እንትን ማድረግ ይኖርባችኋል ማለት ነው። ፓስወርዳችሁን እና ምንም ነገር መርሳት የለባችሁ። ከዛ ከታች እቺ ሎግን የምትሉ አለ፣ አንድ ጊዜ ነካታለው። እንደምታዩት ኮምፕሌት ይውል አድሬስ ምናምን ብሎ ጨርሶልኛል ማለት ነው። እቺ ሴቭ የምትለዋን እነካታለሁ ማለት ነው። ስታርት ማይ አፕሊኬሽን የምትል ነገር አለች። ከዛም በኋላ በመቀጠል ማለት ነው ስለ እናንተ የሚፈልጋቸው መረጃዎች አሉ። እሱም መሙላት ይኖርባቸዋል ማለት ነው። ስታርት ማይ አፕሊኬሽን የምትለዋን አንድ ጊዜ ክሊክ አድርጋችሁ ትገባላችሁ ማለት ነው። ከዛ ባክግራውንድ ኢንፎርሜሽን ስለናንተ እናንተ ባክግራውንድ ኢንፎርሜሽን ከየት እንደመጣቸው ምናምን ሙሉ ነገር ማወቅ ይፈልጋል ማለት ነው። ይህንም መሙላት ይኖርባቸዋል ማለት ነው። ስለዚህ እንሞላዋለን። እንደምታዩት ባክግራውንድ ኢንፎርሜሽን ይልና ባክግራውንድ ኢንፎርሜሽን ፋይቭ ሚሊዮን ኮደርስ ያልነው ሰግተን ነው። የኛን ትጋት የኛን ፈጥኖ ኦፖርቹኒቲ ግራብ የማድረግ ልምምድ ፈርተን ነው እንጂ ከበረታን እስከ ሰባት ሚሊዮን እናሳድገው እንችላለን። መፍጠን ከቻል ተግተን ከሰራን እድሉ ክፍት ነው። አምስት ሚሊዮን ኮደርስ ኢትዮጵያ ፈጠረች ማለት በሀገር ውስጥና በውጭ በቀላሉ ስራ ሊያገኙ የሚችሉ ስራ ሊፈጥሩ የሚችሉ ኩባንያ ሊፈጥሩ የሚችሉ ሰዎች ፈጠረች ማለት ነው። ከዛ ፕሊስ ኢንዲኬት ዩር ካንትሪ ኦን ኔሽን ይላል ማለት ነው። ስለዚህ የምንሆነ ነው፣ እኛ እኮ ኢትዮጵያዊ ነን። ስለዚህ ኢትዮጵያ የምትለን አንድ ጊዜ እንመርጣለን ማለት ነው። ከዛ ከጨረሳችሁ በኋላ ምንም ነገር ሳዘሉ ከሞላችሁ በኋላ እቺ ከታች አይኮንፈርም የምትል ነገር አለች። እሷን ማብረታችሁ አትርሱ ማለት ነው። እሷን ከጨረሳችሁ በኋላ ፊኒሽ ኤንድ ሰብሚት የምትል ነገር አለች ከታች። እሷን አንድ ጊዜ ትነካተዋላችሁ ማለት ነው። ከነካችሁ በኋላ እንደምትች ከላይ ምን ይላችኋል ማለት ነው። ስታርት ለርኒንግ። አጋጣሚ ሆኖ ቨርቹዋል ስለሆነ ስልጠናው እንደ ሌሎች ጉዳዮች በብሔር፣ በሃይማኖት፣ ፖለቲካ አይሰራበትም የትኛውም ጫፍ ያለ ሰው ካለበት ቦታ ተመዝግቦ መማር ይችላል። የበረታ ይማራል። ከተማ ስናፈርስ ብሔር አለ፣ እርሻ ብሔር አለ፣ ውጊያ ብሔር አለ። ኮዲንግ ግን ብሔር የለውም። ብሔር ስለሌለው ሁላችሁም በየትኛውም ሃይማኖት፣ በየትኛውም ብሔር፣ በየትኛውም ግሩፕ፣ በየትኛውም ሰፈር የምታስቡ ሰዎች ሁሉ ይህን እድል ይህን ኦፖርቹኒቲ መጠቀም እንድትችሉ እና የነገዋን ኢትዮጵያ ተስፋ እንድታለመልሙ በታላቅ ታላቅ ትህትና ልጠይቃችሁ እፈልጋለሁ። እድል አግኝተናል፣ ማበላሸት የለብንም። ስለዚህ ጨርሰናል ማለት ነው። በምታዩት መልኩ ጨርሰናል። ስለዚህ አሁን ምንድን ነው የምናደርገው ማለት ነው? ስታርት ለርን የምትሏን እንነካታለን። ከዛ ትምህርት መማር ነው የምንጀምረው ማለት ነው። እንዴት እንደምትማሩ አሳያችኋለሁ። እሺ ምንድ ነው የሚላቱ ጌቲንግ ስታርት የምትል ነገር አለች። እዚ ጋ ስታርት የምትለውን ነክታችሁ ሌሰን በሌሰን ሌሰን በሌሰን እያደረጋችሁ የምትሄዱት ማለት ነው። ዛሬ ያቆማችሁበትን ነገ ብትቀጥሉ ነገ ያስቀጥላችኋል ማለት ነው። እንደዚህ አድርጋችሁ ኮርሱን የምትጨርሱት ማለት ነው። እንደምታዩት በዚህ አይነት መልኩ አድርጋችሁ መጨረስ ትችላላችሁ። ብዙ የሚከብድ ነገር የለውም፣ ቀላል ነው ማለት ነው። እኔም እንደዚህ አድርጌ ነው በዚህ በፊት የምተመዘገብኩት ማለት ነው። እዚሁ ላይ ሰርቲፊኬት ይሰጧችኋል። እዚሁ ላይ የፈለጋችሁትን ነገር ማድረግ ትችላላችሁ ማለት ነው። በነገራችን ላይ ቋንቋ እዚህ ጋር እንዳለ እንግሊዝኛ ነው ማለት ነው። አማርኛ ማድረጋችሁም ስለዚህ እንደዚህ አድርጋችሁ መጠቀም ትችላላችሁ። ቪዲዮ እንደተመቻችሁ አልጠራጠርም። ቪዲዮ ላይክ ማድረጋችሁን እንዳትረሱ። ቻናላችን ደግሞ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። እስከ ሳምንት መልካም ሳምንት።